ማ ውሃ ነው። መሂን ደካማ ማለት ነው። አለም ነክልኩም አልፈጠርናችሁም። ሚማ መሂን ከደከመውሃ ደካማ ከሆነ ውሃ አልፈጠርናችሁም እንደ ይላል። የተፈጠራችሁበትን አስታውሱ እናንተ ከሞት በኋላ ለመቀስቀስም የመጨረሻ ቀላል ነው ለማለት ነውአላ ስላ ደካማ ውሃ የለው እግዲህ ፎቶት ጠብታ መንይን ነው። ፈልናሁ አደረግነው አ ከዚያም አደረግነው ቀራሪን መኪን በተጠበቀ መርጊያ ውስጥ አደረግነው። ቀራር ማለት መርጊያ ረግቶ የሚቀመጥበት፣ መኪን የተጠበቀ ማለት ነው። የተጠበቀ የሆነ መሐፀን እዛ ውስጥ አደረግነው። ስብሓነሁ ተዓላ ፈጀዐልናሁ አደረግነው ያንን ውሃ እንደ እከማ ውሃ ቀራሪን በመርጊያ ውስጥ መኪን የተጠበቀ በሆነ መርጊያ ውስጥ በሴት ማሕፀን ውስጥ አደረግነው ይላል ኢላቀደሪን መዕሉም እስከታወቀ ልክ ድረስ አለ ኢላቀደሪን ልክ ጊዜ ድንበር ማለት ነው ዘጠኝ ወር ነው ያው እንግዲህ ሴት አብዛኛው አድርጊዛ የምትወልደው እስከተጠበቀ ጊዜ መዕሉም እስከታወቀ እስከታወቀ ልክ ቀድር እስከዛ ድረስ ይህንን ደካማ ውሃ በዛው በመጠበቂያው ውስጥ አስቀመጥነው። ኢላቀደሪን መዕሉም እስከታወቀ ልክ ድረስ ፈቀደርና። ፈኒዕመል ቃዲሩን መጠን ነውም ማለ ፈቀደርና፣ መጠን ነው ይላል። ያንን አላህ ፍቶትን ጠብታ ውሃውን አላህ መጥኖታል። በምን መልኩ ሰው እንዲሆን እንዴት እንደሚፈጠር? ምን ያክል እንደሚበቃ አላህ ስብሓነሁ ወተዓላ መጥኖታል። ፈኒዕ መልቃዲሩን ምን ያማርን መጣኞችነን ይ ነገር ነገር አላህ መጥኖታል። እንግዲህ ፈኒዕ መልቃዲሩን ምን ያማርን መጣኞችነን ወይሉ የውመኢዚን ሊልሙከዚቢን፣ ወይሉን ወዩላቸው፣ ሊልሙከዚቢን ለሚያስተባብሉት ሰዎች የውመኢዚን ያን ቀን ወዮላቸው። የውመኢዚን የሚልቀ ማንቀ ነው።

እንደዚሁም ደግሞ ሙታኖችም ሆናችሁ ምድር ለናንተ ሰብሳቢ አላደረግንም እንደ በህይወትም እያላችሁ ምድር ላይ እናንተን ሰብስባ ይዛለች። ሞታችሁም ስትቀበሩ ደግሞ እናንተን ሰብስባ ትይዛለች። ምድርን ሰብሳቢ አላደረግናትም እንደ ኪፋተን ማለት ያው ሰብሳቢ ማለት وجعلنا فيها በውስጧም አደረግን رواسيا ተራራዎችን شامخات በጣም ትላልቅ የሆኑ ከፍተኛ የሆኑ ትላልቅ የሆኑ ተራራዎችን በሷ ውስጥ አደረግን። ወአስቀይናኩም ማን ፎራታ ወአስቀይናኩም፣ አጠጣናችሁ ማን ውሃን፣ ፎራተን ጣፋጭ የሆነ ውሃንም አጠጣናችሁ። ወይሉን፣ ውዮላቸው የውመኢዚን፣ በዛን ቀን ሊል ሙከዚቢን፣ ለሚያስተባብሉ ሰዎች ውዮላቸው ይላል። እንጦሊቁ ሂዱ ይባላሉ ኢላማ ኩንቱም ብሂ ቱከዚቡን ወደዛ እናንተ ታስተባብሉ ወደ ነበራችሁት ቅጣት ሂዱ ይባላሉ። ኢንጦሊቁ ሂዱ ካፊሮችን በዛን ቀን ምን ይባላሉ? ቂያማ ቀን ኢንጦሊቁ ሀያ ሂዱ እንግዲህ ጉዞ ቀጥሉ። ወደ የት ነው የሚሄዱት? ኢላማ ኩንቱም ብሂ እናንተ ወደነበራችሁበት በእሱ ቱከዚቡን ታስተባብሉ ወደነበራችሁበት ወደ ጀሀነም እሳት ቅጣት ሂዱ ይባላሉ። እንጦሊቁ ሂዱ፣ ኢላ ሊን ወደ ጥላ ላ ሹዐብ የሶስት ቅርንጫፎች ባለቤት ወደሆነው ጥላ ሂዱ ይባላሉ። ይሄ ደግሞ ል ማለት ጥላ ነው። ሶስት ቅርንጫፍ አለው ማለት ጀሀነም በጣም ስትነድ፣ በጣም ስትጋጋም ልክ ወደላይ ወደ ሰማይ ይወጡ እንደ ተራራ የሆኑ ምንድነው ጭስ ይታያል ያጭሱ ሶስት ሆኖ ይወጣል ማለት በጣም ሲጭስ ወደ ላይ ይወጣል። ያን ነው አላህ እዚ 30 ነው የሶስት ባለቤት የሆነ ሹዓብ የሶስት ቅርንጫ ባለቤት ወደሆነው ሆኖ ወደዛ የጀሃነም ጭስ አዝግሙ ይባላሉ። ያጭስ ደግሞ ያጥ ያጭስ ያጥል አጥላ ብሎ ተላላ ላዞሊሊን የ ያ አጥላ ያልሆነ አጥላ ያልሆነ የሚያስጠልል ያልሆነ ወላዩ ጉኒ ሚነልሃብ ከእሳቱም ነበልባል የማያድን የሆነ ወላዩ ጉኒ የማያድን የሆነ ሚነልሃብ ከእሳቱ ነበልባል የእሳቱ ቃንቄ ከእሳት የማያድን ነው። ያጠላ የጀሃነም ጭስ ከእሳቱ ደግሞ ነበልባል ከእሳቱ ቃንቄ ምንም አይነት ማዳነም አይችልም። ወደዛ ሄዱ ይባላሉ ኢንሃ እርሷ ተርሚ ትጥላለች ቢሸረሪን ቃንቄዎችን ትጥላለች። ከልቀስሪ ልክ እንደ ህንፃ የሆኑ እንደ ታላላቅ ህንፃ የሆኑ ቃንቄዎችን የእሳት እንግዲህ ቃንቄው ተስፈንጣሪው ቃንቄ ይባላል። ልክ እንደ ተራራ ይሆናል። ከእሳቱ እየተጎመደ የሚሄደው ምን ያክላል እያለ ነው አላህ ሱብሓነሁ ወተዓላ። ትላልቅ ህንፃ የሚያክል እንግዲህ ምን ዱንያ ላይ ያለ እሳት? ምንም ያክል በጣም ገዝፎ ቢነድም እንደው ህንፃ ህንጻ የሚያክል የሰዓት ከሰዓቱ እየተጎመደ የሚሄድ ነገር የለው። እዛ ግን ጃህነም ውስጥ ጃህነም ራሷ ስትነድ የምትጥለው ወደ ላይ የምትጥለው የተቆረጠ ከሷ እየተጎመደ የሚሄደው ምንድን ነው? ልክ እንደ ህንጻ የሆነ የጀሃነምን ላንቃ ያንን ቃንቄ ቁራጭ ትወረውራለች አለ። እንሃ እሳት ማለት ነው። ተርሚ ትወረውራለች። ብሸረሪን ቃንቄን ወይንም ደግሞ ቃንቄዎችን የእሳት ቁራጮች ማለት ነው። ከልቀስ ልክ እንደ ህንጻ የሆኑ ያንን ትጥላለች። ከአንሁ ቃንቄው ምን ይመስላል? ጅማለቱን ግመሎችን ይመስላል። ሱፍሩን ዳለቻ የሆኑ ግመሎችን ይመስላል አለ ዳለቻ የሆኑ ግመሎችን ይመስላል። ምን ማለት ነው? አረቦች አንዳንድ ጊዜ ሱፍር የሚለውን ጥቁር ለማለት ይጠቀሙታል ይላሉ። በጣም የጠቆረሉ ግን ዳለቻ ብሎ ተናግሯል። አላህ ሱብሃነሁ ወተዓላ ወይሉ የውመኢዚን ሊልሙከዚቢን በዛን ቀን ለሚያስተባብሉት ሰዎች ወዮላቸው ሃዛ የውሙ ላ የንጢቁን ይሄ ይሄኮ የውሙ ቀን ነው ላየንጢቁን እነሱ የማይናገሩበት ቀን ነው ይባላል። የማይናገሩበት ቀን ነው። ከሀዲዎች የማይናገሩበት ጸጥ የሚሉበት ቀን ነው ቂያማ ብሎ ማለት። ወላ ይዑዘኑ ለሁም ለነሱም ፍቃድ አይደረግላቸውም። ፈይዕተዚሩን ይቅርታ ሊጠይቁም ዘንድ ለነሱ አይፈቀደላቸውም ማለት ፈይዕተዚሩን ይቅርታ ሊጠይቁም ዘንድ ለነሱ አይፈቀደላቸውም። ወይሉ የውመ ኢዚ ሊልሙከዚቢን ለሚያስተባብሉት ሰዎች ወዮላቸው። ኢላላህ ሱብሃነሁ ወተዓላ ንበት እንቀጥላለን። ሃዛ የውም አልፈስሊ ይህ መለያ ቀን ነው ይላል። ይህ መለያው ቀን ነው ይላል። የውም አልፈስል መለያ ማለት የጀነቱ ወደ ጀነት የሳቱ ወደ የሳት የሚሄድበት የመለያው ቀን ነው። ጀማዕናኩም እናንተን ሰበሰብ ናችሁ፣ ወልአወሊን የፊተኞቹንም ሰበሰብን ይላል እናንተንና የፊተኞቹን ከአደም ጀምሮ የነበሩ ህዝቦችን በሙሉ ሰበሰብን ማለት ነው። ይሄ ዛሬው መለያው ቀን ነው ካለ በኋላ ጀመዕናኩም ይባላል ቂያማ ቀን ነው የሚባለው ህዝቡ ከተሰበሰበ በኋላ ጀማዕናኩም፣ ሰበሰብናችሁ ወለአወሌን፣ የመጀመሪያዎቹንም ሰበሰብናችሁ። ፈኢን ካነ ለኩም ከይዱን ለናንተ ካላችሁ ፈኢን ካነ ለኩም ለናንተ ካላችሁ ከይዱን ብልሃት ካላችሁ ፈኪዱን ተተናኮሉኝ አለ። ተተናኮሉኝ አላህ Subhanahu Ta'ala ሲኔ መተናኮል ብልሃት ካላችሁ ችሎታው ካላችሁ ዛሬ ሲህው አያ ተተናኮሉኝ፣ በኔ ላይ ተንኮል ስሩ ኢላህ Subhanahu Ta'ala ይላቸዋል ማለት ነው። ወይሉ የውመኢዚን በዛን ቀን ወዮላቸው፣ ለልሙከዚቢን ለሚያስተባብሉት ለሚያስተባብሉ ሰዎች። ኢነል ሙተቂነ ጥንቅቆቹ፣ ጥንቅቆቹ አላህን የሚፈሩት ሰዎች፣ ፊ ዚላልን በጥላዎች ውስጥ ይሆናሉ የጀነት ጥላዎች አሉ። የደስታ ጥላ ማለት ነው። ብዙ ጥላዎች አሉ፣ በዛ ጥላ ውስጥ ይሆናሉ። ወዕዩን በምንጮቹም ውስጥ ናቸው ይላል አላህ። ጥንቅቆቹ በጥላዎች ውስጥና በምንጮች ውስጥ ናቸው። ምንጭ ማለት ምንጭ የጀነት ምንጭ አካብባቸዋል ማለት ነው። እንጂ ምንጭ ውስጥ ገብተው ይዋኛሉ ማለት ሳይሆን ጀነት የጀነት ምንጮች እነዛው ውስጥ ይኖራሉ ማለት ነው። በእንደዚህ ያለ ጸጋ ውስጥ ይኖራሉ ማለት ነው። ዑዩን ማለት ምንጮች ማለት ነው። ወፈዋኪሃ ሚማ ይሽተሁን እንደዚሁም ከሚፈልጓቸውም ከፍራፍሬዎችም በዛው ውስጥ ይኖራሉ አለ ከፍራፍሬ በፍራፍሬዎችም ውስጥ ናቸው አለ ወፈዋኪሃ ማለት በፍራፍሬዎች ውስጥ ናቸው ቂያማቀን ሚማ ይሽተሁን ከሚከጅሏቸው ሁሉ ከሚከጅሏቸው ሁሉ ከሆኑ ፍራፍሬዎች ውስጥ ናቸው ኮሎ ብሉ ይባላሉ ወሽረቡ ጠጡ ይባላሉ ብሉ ጠጡ ይባላሉ። ሃኒአን የምትደሰቱ ሆናችሁ ቢማ ኩንቱም ተዕመሉን ዱንያ ላይ ተሰሩት በነበሩ ስራ ምክንያት የምትደሰቱ ሆናችሁ ሃያ ብሉ ጠጡ ይባላሉ። ሃኒአን ማለት የምትደሰቱ ሆናችሁ ማለት ነው። እና እኛ ከዛሊከ እንደዚሁ ነጅዚ ልሙሕሲኒን መልካም ሰሪዎችን እንመነዳለን። ወይል የውመኢዚን የዛን ቀኑ ወዮላቸው ሌል ሙከዚቢን ለሚያስተባብሉ ሰዎች ኩሉ ብሉ ይባላሉ ዛሬ በዱንያ ማለት ነው። ዛሬ ዱንያ ላይ ወተመተዑ ተጣቀሙ ቀሊለን ጥቂትን ጊዜ ተጣቀሙ እነኩም እናንተ ሙጅሪሙን አመፀኞች ናችሁና ይባላል። ዛ ይላቸዋል ዱንያ ላይ ያሉትን ካፌሮችን ነው። ዱንያ ላይ ያሉት ካፊሮችን ምናላላህ ኩሉ ተመገቡ ወተመተዑ ተጣቀሙ ግድ የለም እንደዛቻ ነው። ቀሊለን ጥቂትን ተጣቀሙ ኢነኩም ሙጅሪሙን እናንተ አመጸኞች ናችሁና ዛሬ ዱንያ ላይ እንደፈለጋችሁ ሁኑ ይላቸዋል። ወይሉ የውመ ኢዝል ለልሙከዚቢን ለሚያስተባብሉ ሰዎች በዛን ቀን ወዮላቸው። ወኢዛ ቂለ ለሁሙ ርከዑ፣ ለነሱ በተባሉ ጊዜ ርከዑ አጎንብሱ፣ ስገዱ በተባሉ ጊዜ ላ የርከዑን አይሰግዱም ማለት ስገዱ በተባሉ ጊዜ አይሰግዱም ዱንያ ላይ እያሉ። ወይሉ የውመኤን ሊልሙከዚቢን ለሚያስተባብሉ ሰዎች በዛን ቀን ወዩላቸው። ፈቢአየ ሐዲቲን በዕደሁ ዩእሚኑን ከርሱም ሌላ በየትኛው ንግግር ያምናሉ። ፈቢአየ ሐዲቲን በየትኛው ንግግር ያምናሉ። በዕደሁ ከሱ ሌላ ከቁርአን ሌላ ዩእሚኑን ያምናሉ። በየትኛው ንግግር ከቁርአን ሌላ ያምናሉ። አላህ ስብሓነሁ ወተዓላ